የመጀመሪያው እኔ ከስንት ሞት የተረፍኩ ሰው። በፊት ሁሉን በምድር ላይ ያለ ነገር እጠጣ ነበር። አሁን የጌታን ቃል ብቻ ነው የምጠጣ። አዜ መንግስት ወታደር ነኝ ሌላ ቦታ ወሰዱንና ቤቱ የታሸገ ነው ጠብቁ ተባል ምን እንደሆነ አናውቅም እየጠበቅን ከእለታት አንድ ቀን ብዙ ሚሊዮን የሚገዛ እቃ ብዙ ኮምፒውተሮች ምናምን ጠፍቷል ተባል አንድ ቀን መጣው ከልጄ ጋር ነው የመጣሁት ለእሷ መተን በዚህ የሚሰጠውን አገልግሎት አየውኝና የእሷን ትቼ የራሴን መጸላይ ጀምሩ እዛ አንዱ ከኔ ጋር ያለው ሙስሊም ነው እስቲ ኢየሱስ ኢየሱስ ትላለ ትጨፍራለ ብዙ ጊዜኛ ላይ የማታደረገው ነገር የለ እስቲ ዛሬ አለ ብቻ ነው የመጣሁት። ብዙ አርዝሜ መናገር አልችልም። አስተማሪ ስለነበርኩ ነው መሰለኝ። አንድ ቀን መጣሁ ከልጄ ጋር ነው የመጣሁት፣ ወደ ውጭ ልትሄድ ነበር፣ ሌክቸረር ነች። ለእሷ መተን እዚህ የሚሰጠውን አገልግሎት አየሁኝና የእሷን ትቼ የራሴን መጸለይ ጀመርኩ። ከዛ በኋላ ብዙ ችግር ነበረብኝ። ስታዩ በጣም ደስተኛ መስላለሁ ግን ብዙ ጓደኞቼ ያጠቁኛል። ተፈጥሮ አላማረርም። ምንም ስላልሆንኩ እንደዚህ ያደረጉኝ ብዙዎች አልፈዋል፣ እኔ ግን አለሁ። ከዛ እዛች ጋር አሁን ዛሬ የተቀመጥኩባት ኩባት ወንበር የሰጠችኝ ነታ መሰግናለሁ። እዛ ነበር ቁጭ ያልኩት። የራሴ መጸለይ ጀመርኩኝ። ቤት ጀመርኩ፣ መጨረስ አቃተኝ። መሬት ገዛው ተያዘብኝ። ከጓደኞቼ ጋር ተመራው አስወሰዱብኝ። ተውኩኝ፣ እኔ አላማረርኩም። ከዚያ ለባለቤቴ ኮንዶሚኒየም ይሰጣል ተባለና ሙሉ ገንዘብ አስገቡ ተባለ። አንድ ሳንቲም የለኝም። ስራ ለቀቄዮትቻ አለው የእርዳታ ድርጅት ላይ ስራ ነበረ። በረሃ ለበረሃ ጊዜው ስለማያስተማምን ተውኩ። ከዛ ግል ካምፓኒ ነው የምሰራው። ከዛ ከየት ላምጣ? ሶስት ልጆች አሉኝ። ሶስቱም ኢንጂነሮች ናቸው፣ ዩኒቨርሲቲ ሌክቸረርስ ናቸው ከአንደኛው በስተቀር። ያላቸውም ሰጡኝ። ያጠራቀምነው 450 ሆነ የሚፈለገው ዘጠኝ መቶ ነው። ጌታ ሆይ ዛሬ እሷ ይቆይ እና የኔን ስጠኝ ብዬ አጠገቤ ይቆም ነበረ ነቢይ እዛ ጋ ልንካው አልንካው እያልኩ ይቅርብኝ በቃ እዛ ጸልዩዋል ይደርሰኛል፣ ብዬ በእምነት ገባወኝ። ከዛ የሆነች የእቴ ውጭ ሀገር ያለች አለች፣ አሜሪካ ሀገር የቆየች ነች። ብዙ ችግር ይበዛባታል። ለእሷ ባል በጣም ስለሚወደኝ እህቱ እዚህ አለች፣ ገንዘብ ካላት ታበድረኝና ንገራት ብዬ ደወልኩኝ። ዛሬ እዚህ መጥቼ ምን፣ አርብ መጥቼ ሰኞ ነው የደወልኩት ከዛ ቆይሷ የላትም፣ እዳ አለባት። አንድ ጓደኛ ሰሚታለህ ልደውልለት፣ እሺ አልኩኝ። የማይገኝ ነው። ሳምንት ነው የተሰጠን፣ ሰባት ቀን ተውኩኝ። በቃ እኔ ዝም አልኩኝ። በማግስቱ የሆነ ስልክ ስብሰባ ላይ ያለው ካምፓኒ ስብሰባ ላይ ነው ተደወለልኝ። አላውቀውም አለ፣ መልእክት ተነግሮኝ ነበረ። አንተ ሀብታሙ ነህ አለኝ። እስካያቴ ጠራኝ። እን የት ነው የምታቀኝ አልኩት። ቁጥር ነው የመጣ እኔ እኮ አውቃለሁ፣ ከአሜሪካ ተደውሎልኝ እንዲህ እንዲህ ስለተባለ አለኝ። በጣም አመሰግናለሁ አልኩት። ወዲያውኑ ያንን ባለቤቴን አካውንት ሰጠው ሙሉ ብር፣ ብድር ነው እንግዲህ ገባ ብሩ። ያ አይደለም ያስደነቀኝ። ከዛ ይሄ ሰኞ ነው። ማክሰኞ ዕለት ጧት ቢሮ እሄዳለሁ ሁሌ በዋይፋይ ለእቴ እንዴት አደርሽ እላታለሁ። የእኔ ታላቅ ነች አራተኛ ተሸክማ ያሳደገችኝ ስለሆነ ስደውል፣ አንተ እኔ እንደብቀህ ለባለቤቴ ነገርክ። እኔ ደግሞ ከየትም አምጥቼ ከፍላለው። ብሩ ብድር አይደለም። በጣም ገረመኝ። ይሄ በሕይወቴ የመጀመሪያ ነው። እኔ ከስንት ሞት የተረፍኩ ሰው ነኝ። ሁለተኛው እዚህ የጸለይኩ ያለው ምን አለ፣ ጌታ ሆይ እንዲያው ጠላት የሚባል ብታሳጣኝ አልኩ። መረረኝ። እዛችሁ ቁጭ ብዬ። ከዛ በጠላቶቻችሁ ላይ ድልን ትቀዳጃላችሁ፣ በጠላቶቻችሁ ወንበር ላይ ትቀመጣላችሁ። ለኔ ነው የተባለው። ለሁሉም ተባለ፣ ለኔ ግን ደረሰ። የሚገርማቸው ከዛ በክልል ላይ በአገር አቀፍ ኃላፊ ይሆናል ተብዬ ከእርዳታ ድርጅት በረሃ ለበረሃ ሲያንካር አትቱኝ ተውኩኝ። ስራውን በግል ድርጅት ስሰራ የእሱ ጓደኛ አላቀውም እግዚአብሔር ሙስሊም ነው። እኔን ከዛ ቦታ ለማንሳት የማያደርገው ጥረት አልነበረም። አላውቅም አብሬ በላለው ጠጣለውን የምጠጣው ለስላሳ ነው። በፊት ሁሉን በምድር ላይ ያለ ነገር ጠጣ ነበር። አሁን ትች ያለው አሁን የጌታን ቃል ብቻ ነው ምጠጥ። አዜ በጣም የሚገርማችሁ በጣም የሚገርማችሁ እንዲህ በጠላቶቻችሁ ወንበር ላይ ትቀበጠ። አንድ ፋብሪካ መራ ነበረ። አሁን ዘጠኝ ፋብሪካ ነው መመራው። ሰውየው ወረደ፣ እኔ ቦታ አገኘው። ይህ በዚህ ቤት ብዙ ነገር አለ ትናንሽ ነገር አልናገርም። ጊዜ አልገልም። በጣም አመሰግናለሁ። ጌታ ይባርከው፣ በጸጋ ላይ ጸጋ ይጨምር። አሜን። አንዴ ባርኩልኝ። ተባረክ። ሊጋሽ ስሜ መሳይ ጋሻው ይባላል። የመጣሁት ከቃልቲ ነው ማለት ነው። ኢየሱስ ጌታ ነው። እዚህ ቤት ለምሰራ ለንጉሱ ውስጥ አንድ ያጨብጭቡ። እና ለእኔ የሆነልኝ ነገር ምንድን ነው? እኔ የመንግስት ወታደር ነኝ። ብዙ ጊዜ በጣም ብዙ ነገሮች ብዙ ቻለንጆች አሉ። መጀመሪያ በሶሻል ሚዲያ ነው እኔ ቸርቹን የማውቀው እየተከታተልኩ ነበረ። የተለያየ የሚለቀቀውን ቪዲዮ አያለው። በጣም የህይወት ድካም ነበረብኝ እና በጣም የህይወት ድካም ሲባል ገንዘብ ማጣት እንዳይመስላችሁ፣ ገንዘብ ማጣት ይሻላል። ህይወት የበረታ የጸሎት ኃይል ለተመለሰ እየጸለይኩ ብዙ ጊዜ ጸሎት ላይ አሳልፋለሁ እና የስራ ሁኔታችን ግን ለዛ አይነት ለጸሎት ሁኔታ አይመች እና ደብቄም ቢሆን መጽሐፍ ቅዱስ ይዤ እሄዳለሁ እና ጸልያለሁ ብዙ ጊዜ። አንድ ቀን ሌላ ቦታ ወሰዱን ና ቤቱ የታሸገ ነው። ጠብቁ ተባል። ምን እንደሆነ አናውቅም። እየጠበቅን ከዕለታት አንድ ቀን ብዙ ሚሊዮን የሚገዛ እቃ ብዙ ኮምፒውተሮች ምናምን ጠፍቶ አልተባለ። እስቲም ፓወር ምናም የሚባል ነገር እኛ እናውቀው የታሸገ ቤት ነው። ጠፍቶ አልተባለ። ግማሾቻቸው ተያዙ ማለት ነው። ወስደው እስር ቤት ከተቷቸው እና በጣም የሚያስደነግጥ ነገር መጣ። ከዛ አንዱ ከኔ ጋር ያለው ሙስሊም ነው። እስቲ ኢየሱስ ኢየሱስ ትላለ ትጨፍራለ። ብዙ ጊዜ እኛ ላይ የማታደርገው ነገር የለ። እስቲ ዛሬ አለ የእነ አምላክ ግን ያስመልጣል። ሃሌሉያ ይሁላችሁ የምታመልጡት በለበሳችሁ ብረት በለበሳችሁ ማንነት አይደለም በእግዚአብሔር ሀይል እንጂ እና ሙስሊም ነው ሌላም ከእኔ ጋር ሌላ ሃይማኖት ኦርቶዶክሶች አሉ እስቲ ምናምን ብሎ በቃ ፈሩ ላኳቸው ማለት ነው እኔ እነሱን እስር ቤት ከዛ የሚያሳስርን አለቃ እኔን አያውቀኝም እኔ ግን አውቀዋለሁ አንተ ጠላትህን ታውቀዋለህ አንተን ግን አያውቀውም አሜን በል ዝም ብለህ በምስክርነታቸው ድል በምስክርነታቸው ድል፣ እነሱ እኮ ነው የሚለው። እየመሰከርኩ ለአንተ ይሆንልሃል። አሜን። ሚያሳስ ሚያስዘን ሰውዬ ከነ ጋር ጋበዘኝ ሁላ ጋብዞኝ ከእሱ ጋር እየበላው ልጆች የት እንዳሉ ታውቃቸዋለሁ ወይ ምናምን ይለኛል። አዎ ላሎ አንዱን እነኛ ከዛ በመኪና ለቅሟቸው ሲሄዱ እኔ ዛ ጋ አንበሳ ቁጭ ብያለሁ። ኢየሱስ አለኝ። አሜን፣ ሃሌሉያ እና ቁጭ ብዬ ሳለው ደወሉልኝ፣ ጓደኞቼ ገና ከገላን ወደ ቡራዦ ልወሰዱ ልጆቹ እና በአክል እንጠፋ ነው አሉ። አንጠፋ አትጠፉ። ከዛም በኋላ ወደ እስር ቤት ማዘዣ ምናም መጣ፣ የጣት አሻራ ምናም የሚባል ብዙ ነገሮች ኮቴ የረገጣችሁበት ምናም ተባለ። በጣም የሚያስፈራ ነገር ሁኔታ መጣና በቃ ቲክቶክ ማየት ጀመርኩ። እኔ በቃ እዚህ ቤት ዳድ የሚያስተላልፈውን መልእክት እየተቀበልኩ ቤት ውስጥ በቃ ጭንገፋ የለም፣ መታሰር የለም፣ አመፃ የለም። የፈራችሁት አይወርስ የሚለኛል። አሜን ነው እኔ ሀሌሉያ። ከዛም በኋላ ደወልኩላችሁ ለጓደኞቼ አረ ችግር የለም ምንም አይነት ነገር አይሆንም። ከዛ የታሰሩትም ቢሆን ጠይቃቸዋለን አልኩ። እኔ ታሳሪ ሆኜ የሚፈለግ ሰው ጠይቃቸዋለሁ። ከዛ ብር ሰበሰብንና አሁንም እነሱን ላኳቸው ማለት። ከዛም በኋላ ጉዳዩ ወደ ፍርድ ቤት ሄደ። ስባል ችግር እንደ ጎልያት ብዙ ግዙፍ ሆኖ ይመጣል። ነገር ግን የሚመታው በጠጠር ነው በእግዚአብሔር ቃል ነው። እዛው ቁጭ ብዬ ቃል አውጃለሁ። ቁጭ ብዬ ከስልክ ያልፋታም፣ ቤት ዘግቻለሁ። ይደውሉልኛል፣ ቤት ዘግቻለሁ እኔ በቃ እያየው፣ አሜን እላለሁ፣ አሜን እላለሁ፣ አሜን እላለሁ። አንተ ጉዳዩ እንዴት ነው? አሁንም እየከበደ ነው ስሉ፣ ምን የሚከብድ ነገር የለም ቃል ይዣለሁ። ሀሌሉያ። ከዛም በኋላ የፍርድ ቤት ኬዝ ነበረ። እኛ ነፃ ወጣም፣ እነዛ ልጆችም ተፈቱ። ያ ሲያሳድደን የነበረ ሰው ግን ዛሬ ተሳዶ ሌላ ቦታ ነው እግዚአብሔር ጠላቶቻችሁን ይበቃል። ቦንቱ እባላለሁ፣ ከሰበታ ነው የመጣሁት። እኔ የሆነልኝ ነገር በቲቭ ነው የወለኝ፣ እዚህ መጥቼ አላውቅም። እና ኩላሊቴ በጣም ያመኛል ነበረ። ኩላሊቴ ያመኛል፣ በዚህም በዚህም መተኛት አልችልም። በዚህ ነው በቃ ሁሌ የሚተኛው። ከዘን ሐኪም ቤት ሲሄድ ጠጠራለሽ አለኝ። አለ ኦፐሬሽን አይወጣም አለኝ ሰውየ። ከዛ እኔ ደግሞ ኦፐሬሽን አለንኩም አልኩት። ከዛ ኤምቢ ወደ ቤት ገባሁት። ማታ ነው ቲቪ ያያየው ያለው ትዳራችሁ ጤና ያለሆነ ይፈወሳል፣ በሽታችሁ ፈወስ የእግዚአብሔር ሰው ሲያወጭ አሜን አልኩት። ከዛም በጣም ያመኛል ማተኛ ታልችልም በቃ ያቃጥለኛል ያቃጥለኛል ተመልሼ አሁንም አክን ቤት ሄድኩት አክን ቤት ሲሄድ መረመረኝ ሰውዬ እንትን አስትራ ሳውንድ ስናሳ ምንም የለሽም አሁን ደህና ነሽ አለኝ ሃይማኖትሽ ምንድን ነው አለኝ ጤን ጤነኝ አልኩት በቃ ጌታ ነው ፈወሰሽ አለኝ ሰውዬ ስሜ ጽዮን ነጋ ይባላል። የመጣሁት ከኮዬ ፈጬ ነው። እግዚአብሔር እዚህ ቤት ያደረገልኝ ብዙ ነገር ነው። ብዙ ምስክርነት አለኝ። ዛሬ አጠራቅሜ ነው እ የመጣሁት ክብር ለኢየሱስ ይሁን። ሃሌሉያ። ከአራት ከሞት አደጋ እግዚአብሔር በዚህ በሚወጣው ቃል ጣልቃ ገብቶ እኔን አድኖኛል። ኢየሱስ ያድናል። ሃሌሉያ እና ወንጌል ሰባኪ ነኝ። ስራዬ ወንጌል ነው። በ2015 በጣም ብዙ ተግዳሮትና በመከራ ነው ያለፍኩት። እግዚአብሔር እዚህ ቤት ላይ በሚሰራው ቅባት በሚወጣ ቃል አሻግሮኛል። ዛሬ የምትፈሩ የምትሰጉ ካላችሁ እናንተንም ያሻግራል። ኢየሱስ ያድናል እና አራቱ አደጋ ሁለት በሰው እጅ ተወግቼ ልሞት ነበር፣ ሁለት ደግሞ በመኪና አደጋ። ኢየሱስ ያድናል እና በመኪና አደጋ ልክ ወንጌል ሰርቼ ታሳስ ስምንት ወለቴ ሙሉ ወንጌል ሰርቼ ታክሲው ስቶኝ ከሞት አምልጫለሁ። ኢየሱስ ያድናል እና ደግሞ ቤት ገብቼ እዚህ መጣውና እዚህ ሁለት ሰዎች ስመሰክሩ ነበር የእግዚአብሔር ሰው ምን አለ፣ ዛሬም ከሞት የምታመልጡ አላችኋል። አሚን አልኩት። ኢየሱስ ያድናል እና ፋሲጋ እሁድ ሲሆን የስቅለት እለት ወንጌል መርካቶ ላይ ሰብኬ ወደ ቤቴ ገብቼ 11 ሰዓት አካባቢ ይጨንቀኛል። ቤቴ ውስጥ ቁጭ ብዬ በጣም ነፍሴ ተጨንቃ ምንድን ነው የሰራውት? ምንድን ነው ሰው በጥይት ልመታኝ ነው እንዴ? ከዚህ ቤት ልወጣ በቃ ብዬ ደጅ ላይ ቁጭ ብዬ እግሬን እየታጠብኩ ጎንበስ ብዬ በላይ ላይ ሶስት ሰው መጥቶ እንዲህ ሊወጉኝ ከዛ እንዲ ዞራልኩና ማን ነው ምን ፈለክ ብዬ ስለው እኔን ላይ የነበረው እንቅጥቃጤ እሱ ላይ ገብቶ ተንቀጥቅጦ የቸርች ቁልፍ የት አለ አንቺ ጋ ነው እያለ በጓሮ በኩል ሮጦ በሳምንቱ እንደዚህ አርብ ቀን ነው እንደዚህ የሆነውና አመለጥኩት፣ እግዚአብሔር አስመለጠኝ። ኢየሱስ ጌታ ነው። መጨረሻ ደግሞ ወለደው 2016 እንዳላልፍ ሰይጣን የመጨረሻ ናሴ 23 በአውቶቢስ አደጋ ገጨኝ ማለት ነው። ገጭቶኝ እንዲገፍትሮ ጥሎኝ ወደ ኋላ ዞሬና ድጋሜ ልፈጨኝ ሲል መንገደኛ ጎትቶ ከባሱ ስር አወጣኝ። ኢየሱስ ያድናል። ሃሌሉያ። ከዛ ወሰዱኝ ሐኪም ቤት ወሰዱኝ። ወዳው ስክሪን ትነሳ ብሎ ወደ ቤጂንግ ላኩኝ። ከዛ ስነሳ ጭንቅላቴ ምንም አልሆነም። እንዲህ ጠርዝ ላይ ነው ስምንቶ ላይ ነው የወደቅኩት ምንም ሰላም ነው። ነገር ግን ስክሬን ትነሳ ብሎ አኩሙ ስል እነሱ እዛ ሐኪም ቤት አድርሶ ሹፌሩ ጠፉ፣ ጥሎኝ ጠፉ። እኔ ቤቴ ላይ ተኝቼ እግዚአብሔር ሰው በዩቱብ እያየውት እሱ የሚያወጀው ሌሊት፣ በቃ ያመኛል። ብቸኛ ነኝ፣ ማንም የለኝም። እኔ ታምሜ፣ በቃ በጣም ጨንቆኝ፣ ጌታ ሆይ ኢየሱስ እዚህ ቤት ውስጥ ሞቼ ይሄ በር ተሰብሮ እንዳይገባ ሞት አይሆንም ጠላታችሁ ተበተነ እያለ ሳውጭ አሜን እያልኩ ከዛ በእሳት በቃ እሳት አለፈብኝ። ተነሳው መንቀሳቀስ ጀመርኩ። ከዛ ሲንቀሳቀስ ያመኝ ነበር። የወደኩት ነገር ትንሽ ከራቤ ያመኛል፣ ወገቤም ራሴም ያመኛል በጣም እና አገልጋዮች ጥሪ ሲያደርግ በቀደም መጣው የእግዚአብሔር ሰው በጭንቅላት ጋር የተያዘ ችግር ከዛ ያለው ብሎ አነሳው ከዛ እጃችሁን ጭንቅላታችሁ ላይ አርጉ ብሎ ጸለየልኝ። ከዛ በኋላ እንደ ድሮ ተመልሼ ወንጌል ሰራው። ረጅም መንገድ ሄድኩኝ። አራት ቀን ጾም ጸሎት ያስኩኝ። በሽታው ከኔ ላይ ተነቀለ። ክብር ለ